ሰላማት እና ክቡራን የፓን ኢትዮጵያ ተከታታዮች ሚዲያችንን ስለምትከታተሉ እንደ ወትሮ ሁሉ ከልብ እያመሰገነን ፓን ኢትዮጵያን ሰብስክራይብ፣ ዝግጅቶቻችን ደግሞ ላይክ፣ ሼር እያደርጋችሁ እስከ መጨረሻ እንትከታተሉ እንጋብዛለን። ብልጽግና ከሰሞኑ ከግድቡ ወደ ወደቡ እያለ ነው። የሚዲያ ዝግጅቶች መረጃዎች፣ የመንግስት ሚኒስትር ሚዲያዎች ማለት ነው፣ ሁሉ ወደብ ወደብ እያሉ ነው። የመደመር መንግስት መጽሐፍ ደግሞ ስለ ወደብ ሐሳብ አለው። እሱን አስመልክቶ የተደረጉ ውይይቶች ሁሉ በወደብ ዙሪያ ላይ አስተያየት እየተነሳባቸው እኔ ብልጽግና ይህን ሐሳብ በማንሳቱ ጎሽ ብየዋለሁ። አዎ ከግድቡ ወደ ወደቡ። ይሄ በጣም ትልቅ ሀገራዊ ፋይዳ ያለው ጉዳይ ነው። ለዘመናት እውነተኛ ኢትዮጵያውያን ፓን ኢትዮጵያኒስት ሲያዝኑበት ሲተክዙበት የነበረው ጉዳይ ነው። ሲጠይቁት ሲፈልጉት የነበረው ጉዳይ ነው። እውነተኛ የፖለቲካ ፓርቲዎች ናቸው ያልናቸው ሀገራዊ የፖለቲካ ፓርቲዎች ናቸው ያላቸው ነቅንጅት ለምርጫ የተወዳደሩበት ሐሳብ ነው። ለረዥም ዘመን ለረዥም ዘመን በወያኔ ዘመን ኢትዮጵያውያንን ልባቸውን የሚሰርቅ ጉዳይ ቢኖር በዋነኝነት የወደብ ጥያቄ ሲነሳ የሁሉም ሰው ፍላጎት ነው ከወያኔና ወያኔውያን በቀር። እና አሁን ብልጽግና ከግድቡ ወደ ወደቡ ሲል ያኔ ሲፈልጉ ሲሹ የነበሩ ሰዎች በሙሉ እየተቃወሙ ነውና በጣም ይገርመኛል። ይሄ ትልቁ የፖለቲካ ውድቀታችን ነው በነገራችን ላይ መሰረታዊ አጀንዳ የሌለን ሚኒመም ሀገራዊ አጀንዳ የሌለን መሆናችንን የሚያሳይ ብቻ ነው እንጂ በየትኛውም መለኪያ ሲታይ የብልጽግና የወደብ ጥያቄ ተገቢ አይደለም ሊባል የሚችል አይደለም። አስቻይ ነው ወይ ሌላ ጥያቄ ነው። በነገራችን ላይ በግሌ መለስ ዜናዊን አልወደውም። ለወደውም የሚችልበት ምንም ምንም ምክንያት የለም። ብዙ እውነተኛ ኢትዮጵያውያን መለስን የወዱታል ብዬ አላስብም። የሚያውቁት ሰዎች ሁሉ ሌላው ቢቀር ኢትዮጵያን ኢትዮጵያ ብሎ ለመጥራት የሚቀፈው ሰው ነው፣ በግልጽ ከመጀመሪያው ጀምሮ ቢያንስ ስልጣን ከያዘበት ከ1983 ጀምሮ በግልጽ ኢትዮጵያ ለማለት የሚከብደው፣ በግልጽም ኢትዮጵያ የሰዎች የብሔር ሰዎች ስብስብ ናት ብሎ ሲናገር እየኖረ በዛም መልኩ ሀገሪቱን ያስተዳደረ ሰው ያስተዳደረ ፓርቲም ነው ወያኔ። ግን መለስ የህዳሴ ግድቡን መሠረት ጥሎ ሲያስጀምር በግሌ አደናግሮኛል። በጣም ትልቅ ብዥታ ነው የሆነብኝ። መለስ እውነትም ያድዋ ልጅ ሆነ ወይ ነው ያልኩኝ። ያን ሲያደርግ ደስ ላይ ለኝ አይችልም። በጣም ብዙ ነገር ይባላል። ያው የህዳሴው ግድብ የተጀመረበት ወይ ወያኔ ለመገንባት የወሰነበት ምክንያት በጣም ብዙ ይባላል። ምንም ይባል ምን የህዳሴው ግድብ መጀመሩ መገንባቱ ለኛ በጣም ትልቅ ድል ነው። በጣም ትልቅ ድል ነው። ምናልባትም ከአድዋ በኋላ ትልቁ ድላችን የህዳሴው ግድብ መጀመሩ ነው፣ አሁንም መመረቁ። በነገራችን ላይ የህዳሴ ግድቡ መርቃት የሁላችንም ተሳትፎ ያልነበረበት ያልደመቀ መሆኑን የገርሞኛ ለም አሳዝኖኛል። ምንም ልዩነት ይኑረህ ብልጽግና ነገ ህዳሴን ትቶት ያልፋልም፣ ወደደም ጠላ፣ ኢትዮጵያና ህዳሴ ግን ይቀጥላል። እሱን መደገፍ፣ መቀበል፣ የደከመውን ማቀናት፣ አስተያየት መስጠት፣ መተቸት ሲገባ እንዲሁ እኔ ካላደረግኩት አይሆንም አይነት አስተያየት ጥላቻ ተገቢያል። አሁንም በግድው በወደው ሀሳብ፣ በአሰብ ሀሳብ እኒህ ብልጽግና በጣም ደጋፊ ነኝ። የጠቅላይ ሚኒስትር አብይ አህመድ ደጋፊ ነኝ። በአሰብ ሀሳብ፣ በቀይ ባህር ሀሳብ አስቻይ ሁኔታ አለ ወይ? ብልጽግና ለምን ነው ወደቡን የፈለገው? እና የመሳሰሉ ብዙ ጥያቄዎች፣ ጉዳዮች ሊኖሩ ይችላሉ። እሱ ሌላ ነገር ነው። በቅድሚያ ግን ሀሳቡን መደገፍ አለብን። ሀሳቡን ደግፈን አስቻይ ሁኔታዎችን መመርመር፣ በቀለለ ሁኔታ የምናገኝበትን መንገድ መጠቆም ደግሞ የሁሉም ሰው ኃላፊነት ነው። የሚጠበቅበትን የሚችለውን ማድረግ የሁሉም ሰው ኃላፊነት ነው። እኔ ያስታውሳለሁ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን እንደመጡ ከመዓዛ ብሩ ጋር በሸገር ጨዋታ ባደረጉት ቆይታ ስለ ወደብ ተነስቶላቸው አያስፈልግም ወደብ አሁን የአንማንድ ቬክል ዘመን ነው የዩኤ ዘመን ነው አያስፈልግም ብለው ነበር ያኔ እንዲያ ብለው ስለነበር ዛሬ የወደብ ጥያቄ እንዴት ያነሳሉ አለ ለምን እንዴት ይፈልጋሉ አለ ያኔ ያኔ ያሉበት የራሳቸው ፖለቲካዊ ምክንያት ይኖራቸዋል። ጠቅላይ ሚኒስትሩ ወይ የምርም አምነውበት ሊሆን ይችላል የወደብ ጥያቄ ላለማንሳት፣ ዛሬ አስፈላጊነቱ ገብቷቸው ሊሆን ይችላል። በየትኛውም ጊዜ ማንም ያንሳው የወደብ ጉዳይ የኢትዮጵያውያን መሰረታዊ ጥያቄ ነው፣ የህልውና ጥያቄ ነው። ኢትዮጵያ ወደብ ካላገኘች አይሆንም። ወደብ አይደለም አሰብን፣ ቀይ ባህርን ካላገኘች ሆን እንዲያው እንዲያው በወያኔ የሰንካላ አድሚኒስትሬሽን ዘመን ተሰናክለን ኖረን እንጂ እኮ የአሰብን የቀይ ባህርን ጉዳይ ቀርቶ የኤርትራን ጉዳይ እኮ ይህን ያክል ንተው የሚገባ ጉዳይ አልነበረም። ኤርትራም እኮ የኛ እንዲህ ሲባል እንዲያው እናስባለን የሚሉ ሰዎች ሁሉ ብዙዎች ልክ አይደለም ይሉ ይሆናል። ኤርትራ ሀገር ነው። እውነት ነው፣ ሀገር ነው፣ ሀገር ተብሏል። ግን የአንድ ሰው ግቢ ነው። ሀገር መሆን የማይችል የማይገባው ተገቢ ባልሆነ መንገድ የሄደ ሀገር ነው የሄደ የኢትዮጵያ ክፍለ ሀገር ነው ኤርትራ እንኳን አሰብ ቀይ ባህር ኤርትራም የእኛ እኔ እምነት ይሄ ነው ብልጽግና ይሄን ቢል ነው እንዲያውም ደስ የሚለኝ ኤርትራን መልሰን የኢትዮጵያ ክፍለ ሀገር እናደርጋለን ቢል ነው ደስ የሚለኝ እንዲያውም ዝም ብሎ ወደብ አሰብ ብቻ ባይል በቃ ለኢትዮጵያ የሚገባት ፍላጎት የሚገባት ጥያቄ ይሄ ነው ምንድነው ከኤርትራ አሰብን ማምጣት በምን ምክንያት ነው ከባድ የሚሆነው? በዲፕሎማሲ ቢባል በጉልበት ቢባል በምኑ ነው የሚከብድ? በየሜዳው እየተዋደቀ የሚውለው ያለ ምክንያት እየተጋደለ የሚውለው ወጣት፣ መከላከያ እየፈሰሰ ያለው ገንዘብ ለዚህ ቢውል በቀላሉ ማሳካት አይቻልም? እንደ ይህን ነው እንዴት አድርገን ነው ማገዝ ያለብን? እንዴት ነው ይህን የእውነት ሀገራዊ ስብራት መጠገን ያለብን? ኢትዮጵያን ወደ ክብሯ ሊመልስ የሚገባውን ይህን የወደብ ጥያቄ እንዴት ነው ማሳካት ያለብን? የሚለው የሁላችንም ጥያቄ ሊሆን የሚገባው። ብልጽግና ለምንም ይፈልገው ለምን አጀንዳ ለማስቀየስ ይሁን መቶ ዓመት ለመግዛት ይሁን የኦህዲድ ኤምፓየር ለመፍጠር ይሁን ለምን ይፈልገው፣ ለምን ቀይ ባሕሩ ያስፈልገናል፣ አሰብ ያስፈልገናል። እሱ መመለስ አለበት፣ እሱ መምጣት አለበት። የእውነት ብልጽግና ሰበቡ ምክንያቱ ምን የሚሆን በምንም ምክንያት ያደርገው ወደብ ይምጣለን፣ አሰብ ይምጣል፣ አይ ባህር እንድረስ። ኢትዮጵያውያን ነን፣ ብዙ ነን፣ በጣም ብዙ ሚሊዮን ነን። ከመቶ ካለፍን ቆይተናል። እሱ ብቻ አይደለም ታሪካዊ ታላቅ አገር ነን። እሱ ብቻ አይደለም። በደርግ ዘመነ መንግሥት የነበራችሁ በተለይ የምታውቁት፣ ያልነበራችሁ ደግሞ በንባብ የምታውቁት፣ በደም ኢትዮጵያውያን ኤርትራን ለማስቀረት የባህርን ለመያዝ በቀይ ባህር ያለንን ቅርበት ለመጠበቅ በደርግ ዘመነ መንግስት በጣም ብዙ ከፍለዋል። ኢትዮጵያ ብዙ ዋጋ ከፍላለች። ኤርትራ ላይ በጣም ብዙ ብዙ ብዙ ሊባል በሚችል ደረጃ እና አሁን በጣም ተገቢ ነው ሐሳቡ፣ መነሳቱ ጉዳዩ መጻፉ፣ መወራቱ እንዲሁም እንዲያመደረጉ በጣም እጅግ በጣም የተገባ ነው የሁላችንም ጉዳይ ሊሆን የሚገባው ሐሳቡን ተቀብለን ደግፈን ይቻላል ወይ አስቻይ ሁኔታ አለ ወይ እሱስ እንዴት ይፈጠር ነው ሊሆን የሚገባው። እሱን ደግሞ ከሰራን ከተቀራረብን፣ ከተባበርን፣ ህዝባዊ ቅቡልነቱን ካሳደግነው ጥያቄውን የማይሆንበት የማይሳካበት ምንም ምክንያት የለም። ግድ የለም። ሁላችን ይህን ሐሳብ ይህን ጉዳይ እንደግፍ። ብልጽግናን ጎሽን በለው ከነልዩነታችን ከነ ተቃውሟችን የተሻለው ነገር እሱ ነው። ኢትዮጵያ አሰብ ለመድረስ ያብቃት፣ ቀይ ባህር ለመዝናናት ያብቃን፣ መርከቦቻችን በወደቦቻችን ሲንቀሳቀሱ በትውልዳችን ለማየት ያብቃን ነው ምለው። አመሰግናለሁ። ሀሳብ አስተያየት ስጡ። በቀሪ በሌሎች ዝግጅቶች እስከንገናኝ መልካም ጊዜ። ኢትዮጵያ ለዘለ ዓለም ትኖር።